አሰላሙ አለይኩም ረህማቱላሂ ወበረካቱ። ሰላም ጤና ይስጥልኝ። ውድና የተከበራችሁ ወደ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁት አልሐምዱሊላሂ ረቢል አለሚን። እናንተ በያላችሁበት የዓለም ዳርቻ ሰላማችሁ ብዙ ተተርፍ ይበልኝ። እህቶቼ ሁላችሁም እንዴት ናችሁ? የሮመዳን ስራ እንዴት ይዟችኋል? እንግዲህ ያው የታወቀ ነው የሮመዳን ስራ አረብ አገር ስንሆን ያው ደፋ ቀና ስራው በጣም ይበዛል። ቢሆንም ግን አላህ ይገዛችኋል፣ አላህ ይግደፋችሁ። እኔ ደግሞ ዘንድሮ በቃ በሀገሬ ላይ በሽበሽ እያልኩ ነው። እንግዲህ ይኸው እስኪ ላስቀናቸው ነው ትላላችሁ ማለት ነው። እንግዲህ ዛሬ ቤተሰቦቼን እስኪ ፒዛ ሰርቼ ሁል ሁልጊዜ እንጀራ እንጀራ፣ እስኪ የሆነ የተለየ ነገር ልስራ ብዬ ፒዛ እስኪ ሰርቼ ላስፈጥራቸው ብዬ ማለት ነው። ይህንን የመሰለ ቪዛ እንግዲህ እየሰራሁ ነው ያለሁት። ይሄ እንግዲህ መጨረሻ ላይ ያለው ነው። ይሄን ጨርሼ እንትን ቲማቲም፣ ሽንኩርት እና ደግሞ ያው ፍልፍል አክዘር እኛ ሀገር ላይ ስለሌለ ቃሪያ በትናንሹ እንትን ብዬ አድርጌበታለሁኝ። እዚህ ላይ ደግሞ ሳልሳውን የሰራሁትን ሳልሳ ከላዩ ላይ ከሊጡ ላይ እያደረኩበት ነው። ይሄ እንደምታዩት ሽንኩርት ቲማቲም እና ትንሽ ከቼብ አድርጌበታለሁኝ ሚልህ በቃ ጨው አድርጌ ነው እንትን ያልኩት። በስጋ አይደለም የሰራሁት፣ በቤጅ ቴብል ብቻ ነው የሰራሁት ባትክልት ማለት ነው። እና ይሄው እንግዲህ ምርጥ አድርጌ አቁላልቼ ከላዩ ላይ እንደዚህ አድርጌ የመጀመሪያ ሊጡን ከተፈጠፍኩ በኋላ የሰራሁትን ሳልሳ ከላይ አድርጌ እንደዚህ አድርጌ ያለሁ። ይሄ ደግሞ እንግዲህ ቼዝ ነው። ቼዝም እኛ ሀገራችን ላይ ያለ መሻላ። እኔ በነገራችን ላይ እንደዚህ አይነ ነገር የሚኖር የሚኖር አይመስለኝም ነበር ሀገራችን ላይ ማለት ነው። ምንም ብር ይኖር እንጂ የፈለጋችሁት ነገር ሀገራችን ላይ ሞልቷል። የማይሸጥ ነገር የለም። መሻላ ተባረካል። ሀገራችን እንደ ድሮ አይደለም። ሁሉን ሀገር አረብ ሀገር ያለ ሀገራችን ላይ አሁንም አለ። ብቻ ብር ይኖራችሁ፣ ብር ካለው በቃ የፈለጋችሁትን ነገር ሰርታችሁ ገዝታችሁ መስራት ትችላላችሁ። እኔ ግን በፊት ሳላውቀው በቃ እንደዚህ በቃ ያለ አይመስለኝም ነበር። አገራችን እንደዚህ አረብ ሀገር ያሉ ነገሮች የምናገኛቸው አይመስለኝም ነበር። ግን እንደምታዩት ሁሉም ነገር አለ ማለት ነው። መሻላ ነው ያልኩት። በጣም ደስ ይላል ሀገራችን። ያው አገርን የመሰለ ነገር የለም ግን ያው ትንሽ ኑሮ ውድነት ቢሆንም ማን እንደ ሀገር ማለት ነው። ቤተሰቦቻችሁ ጋር ምናምን። እዚህ ላይ ደግሞ ሽንኩርቴን ከትፌ እንደዚህ እንደምታዩት በደንብ ሽንኩርቱን ካቆላላሁት በኋላ ትንሽ ዘይት ጨምሬ በደንብ ጥብስ እያደረኩኝ እያቆላለሁት ነው ማለት ነው። እንደምታዩት እንግዲህ በስቶፔ ጥጄ በደንብ ሽንኩርቷን አብስ እያታለሁኝ ለቢዛው የሚሆነውን ሳልሳ ማለት ነው። አሁን ደግሞ ቲማቲሜን ከፈጨሁ በኋላ ቲማቲሜን ጨመርኩ። ሽንኩርቱ በደንብ ከተቆላላልኝ በኋላ ቲማቲሙን ጨመርኩኝ። እንደምታዩት ቲማቲሙንም በደንብ በመፍጫኔ የፈጨሁት መፍጫ። በነገራችን ላይ ሀገራችን በኤሌክትሪክ የሚፈጫ አለ፣ ኖርማሊ በቃ በእጃችሁ ደግሞ የምትፈጩት አለ። መፍጫውንም አሁን ቀርጨዋለሁ፣ ያሳያችኋለሁ። ይቺ ይቺ መፍጫኔ በጣም ነው የወደድኳት፣ በጣም ጠቃሚ ናት። ያት እንደምታዩት ኤሌክትሪክ አይደለም የምሰራው ስሟ እራሱ እናት ነው ማለት ነው። እውነት እናት ከምር፣ በቃ ብዙ ሰዓት በቢላዋ ስንከጥፍ ሰዓት የሚፈጅብንን በዚች ግን በቃ በትንሽ ደቂቃ ነው ግልግል የምንለው ማለት ነው እና እናት ትባላለ። ይቺ በኤሌክትሪክ አይደለም የምትሰራው። ኖርማሊ በእጃችሁ ነው እንደዚህ ስትጫኗት እንደምታዩት ነው የምትፈጨው። በጣም ጠቃሚ እቃ ናት። እኔ ከአረብ ሀገር ይዤ የመጣሁት የኤሌክትሪክ መፍጫ ነበር ግን አንድ ቀን ፈጭቼበት ነው በሁለተኛው ቀን የተበላሸው ማለት ነው ብዙም ያኔ ሀገራችን ላይ መብራት በአንድ ፓወሩ ስለሚጨምር ስለሚቀንስ ይቃጠላል ማለት ነው እኔ አንድ ቀን ብቻ ፈጭቼበት በሁለተኛው ቀን ጁስ ስፈጫ አለሁኝ ስል ቅጥልን ያለብኝ ይቺ ግን በጣም ነው የወደድኳት ከምንም በላይ በጣም ነው የተመቸችኝ በጣም ነው የወደድኳት እንደምታዩት ብዙ ሽንኩርትን ያው ሰንጠቅ ሰንጠቅ አድርጋችሁ ትጨምራላችሁ። ቲማቲማችሁንም ጎመን ሁሉ ፈጭቼበታለሁ እኔ ማለት ነው። የማይፈጨው ነገር የለም። በጣም ደስ የምትል ዕቃ ናት። እውነትም እናት ናት ነው ያልኩት። ደስ የሚል ማለት ነው። ምክንያቱም አንደኛ ኤሌክትሪክ አይቆጥርባችሁም፣ ሁለተኛ ደግሞ በቃ በዚህ ብዙ ነገር ብዙ ነገር መስራት ብዙ ነገር መፍጨት ትችላለይ እንደምታዩት ደግሞ እዚህ ላይ ቲማቲሜን ሰንጠቅ ሰንጠቅ አድርጌ ቲማቲሜን ሰንጠቅ ሰንጠቅ አድርጌ አዘጋጅቻለሁኝ። ሽንኩርቴን ከፈጨሁ በኋላ ቲማቲሙን እየጨመርኩ ነው። ቲማቲም ልፈጭ ማለት ነው። እንግዲህ እንደምታዩት ምን ያህል ምን ያህል መጠን እንደሚይዝ ታውቃላችሁ። በጣም ብዙ ነው የሚይዘው በነገራችን ላይ ይቺ በትልቅም አለ በትንሽም አለ ይሄ መካከለኛው ነው። ከዚህ በላይ ደግሞ ተለቅ ያለም አለ። ይች ግን መካከለኛዋና አነስተኛዋ ናት። ሌላኛውም ያን የተለቅ ያለውም አለኝ፣ እሱንም አሳያችኋለሁ። በጣም አሪፍ እቃና ጥሩ እቃ ነው። ገዝታችሁ ያው ዋጋው ከዛሬ ነገ እየጨመረ ስለሆነ የሚሄደው፣ አሁን ላይ ገዝታችሁ ብታስቀምጧት ተጠቅማችኋለይ ባይነኝ ማለት ነው የዚህን ደግሞ ዋጋ የምፈልጉቶች ካላችሁ ነገሩኝና የምፈልጉትን አይነት ዋጋ ሂጄ፣ ቦታው ቀርጬ ያቅላቸዋለሁኝ። የዚህን ብቻ ሳይሆን የምፈልጉትን ሌላ እቃ የቴሌቪዥን ሊሆን ይችላል፣ የፌሪጅ ሊሆን ይችላል፣ የቀሳላ ሊሆን ይችላል፣ እንደዚህ የንትን ፍራሽ ሊሆን ይችላል፣ መጋረጃ ሊሆን ይችላል። የምፈልጉትን አይነት ይህንን እቃ ቀረጸሽ ዋጋውን ሆነ ላኪልኝ ልቀቅልኝ ብትሉኝ በእናንተ መሰረት የመፈለጉትን አይነት እቃ ቀርጬ ያለቅላችኋል። ምክንያቱም አሁን አገር ላይ ስላለሆኝ እንደፈለግኩ ሆኔ መንቀሳቀስ ስለምችል የፈለግኩትን ነገር መቀረጽ ይችላለሁኝ ማለት ነው። ይህንን አሳይኝ ይህንን የዋጋ ይህንን እቃ የዋጋውን ነገር ብላችሁ የምትፈልጉትን ነገር ጠይቁኝ። በኮመንት ኮመንት ስር አስቀምጡ የምትፈልጉትን እቃ አይነት። አብዛኛው ደግሞ መርሳ ያላቸው ልጆች ይበልጥ መርሳ ምን ምን እንዳለ ቀርጦ አሳይኝ የምትሉኝን አሳያችኋለሁ። በእናንተ ፍላጎት መሰረት ኮመንት ስር በማስቀመጥ ሀሳባችሁን ንገሩኝ። እኔም በእናንተ የፈለጋችሁትን ለናንተ ለማሳየት ዝግጁ ነኝ እላቸዋለሁ ውዶች። እንግዲህ የዛሬው የቤተሰብ ፍጡር ይሄን ይመስል ነበር። እንግዲህ ሮሞዳናችንም እያለቀ ወደ መገበዳጃው ደርሰናል። አላህ ጽሞ ከተጠቀሙት ባሪያዎች አላህ ያድርገን እላቸዋለሁ ውዶቼ፣ በስደት ያላችሁ ምህት ወንድሞቼ፣ እንግዲህ ስደት ደግሞ በቃ ብሏችሁ በሰላም ለሀገራችሁ ያብቃችሁ ነው ምለው። እንግዲህ ይችን ወይ ይቺ መፍጫ እኔ በጣም ተመችቶኛል ብያችኋለሁ እና የተገዛችሁ ደግሞ ያው ብዙ ብር አይደለም። ከፈለጋችሁ ከፈለጋችሁት ያው እነግራችኋለሁ ዋጋውን አሁን ያለ ምክንያቱም ስለሚጨምር ስለሚቀንስ አሁን ያለበትን ዋጋ እነግራችኋለሁኝ መፈለጉ ካላችሁ በተረፈ ሰላም ሁኑ። ባይ ባይ።